ቲክቶክ ላይ ማለት ነው። መነጋገሪያ መሆን ፈልግ ያለው ማለት ነው። ጠንቋይ ቤት ተሄዶ ያጠንቋይ እችን አርቲስት ካላጠፋሽ ያንቺ ከእሷ በታች ሆነች ነው። ሰላም ጤና ይስጥልን፣ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? ዛሬም ተመልሻለሁ። በዛሬ ቪዲዮቻችንም የተለያዩ ቪዲዮችን እየተመለከተን ሀሳባችንን እንሰጣለን። ምርጥ ምርጥ ቪዲዮች አሉ። እኔ ቪዲዮ መካከል ላይ ሀሳቤን እየሰጠው ሄዳሉ። እናንተ ደግሞ ቪዲዮ መጨረሻ ላይ ሀሳባችሁን በተመቻችሁት ቦታ ላይ ሀሳባችሁን ታስቀምጣላችሁ። ሁሉ ጊዜ እንጠራለን፣ እንግራለን። የእናንተ ድርሻ ግን ላይክ ማድረግ ያ፣ ከእናንተ ያንሳ ላይክ እንድታደርጉ ነው። ያው ዛሬ ላስታውሳችሁ፣ ለዚህ ቻናል አዲስ ከሆናችሁና ለመጀመሪያ ጊዜ ቻናሉን የምትመለከቱ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛቸለሁ። ፕሊዝ ሰብስክራይብ አድርጉ። ቪዲዮንም እንደ ሁሉ ጊዜም ላይክ በማድረግ ሀሳባችን በጨዋ መልክ እንሰጣለን። ይህም እናንተ መጨረሻ ድረስ የትንባት የሃይማኖት አባቶችን መግደል ጀግና አያስብልም። ስለ ሀገር ሰላም አንድነት መዋዳድ መቻቻል በየለቱ በጾምና በጸሎት የሚጸልዩ አባቶችን መግደል ጀግና አያስብልም። የሃይማኖት አባቶችን የሚገሉ፣ የሃይማኖት አባቶችን የሚያንቋሽሹ፣ የሃይማኖት አባት መግደል ጽድቅ የሚመስላቸው ከቅርብ ጊዜ ወዲህ ተበራክተዋል። እነዚህ አባቶች ወደ ገዳም የሚሄዱት ዓለምን ንቀው ምኞት ገለው ነፍሳቸው ለእግዚአብሔር አሳልፈው ለመስጠት ነው። በገዳም የሚኖሩት ምድራዊ ክብርና ሀብትን ፍለጋ አይደለም። ጤዛ ልሰው ድንጋይ ተንተርሰው የሚኖሩት ስጋቸው በመንፈሳዊ ተጋሎ አስገዝተው ለመላው ዓለም ለሀገራቸውናም ለወገኖቻቸው ለመጸለይ በጸሎታቸው ህብረት ምድራዊውን ዓለም ከመለኮታዊ ዓለም ጋር የሚያገናኙ ድልድዮች ናቸው። የዝቋላ ገዳም በመናንያን አባቶች ላይ የተፈጸመው ግፍ ማቆሚያ የሌለው የአበው ሞት ሆኗል። ከሁለት ዓመት በፊት የአራቱ መነኮሳት መገደል የደረሰበት ቁስል ሳይሽ አሁን ደግሞ ከገዳም ራቅ ብለው ቆሎ ቆርጥመው የሚኖሩት አባቶች መገደላቸው ሲሰማ የተቀሩት ያሉበት ሁኔታ አልተረጋግጠም ተብሏል። ላይ ሰላም ስለሚቀድም ነው ይህን ነገር ያስቀደምኩት። ይሄ ነገር ከጅማ ተነስቶ ነው። ጅማ ከዚህ ቀደም ታስታውሰ እንደሆነ በጣም ረጅም ጊዜ ቆይቷል። ዝቋላ ግን በየዓመቱ ተደጋግመ እና ታስቦበት ወይ ታቅዶበት እንደሆነ ያደረገው አካል እንግዲህ እንደዛ ነው የሚመስለው እንጂ ትክክለኛውን ነገር ማስረጃው ያው መሞታቸው ብቻ ነው። እንደ ሰው እኛ ስናስብ፣ እኛ መሞታቸው ለእኛ ነው የሚጎዳን እንጂ እነሱ ትክክለኛ መንገዳቸው የጽድቅ መንገድ ላይ ያሉ ሰዎች ስለሆኑ ለእነሱ ሞት አይባልም። ወደ ህይወት የሚሸጋገሩበት ድልድይ ነው የሆናቸው መገደላቸው እና ለእነሱ ጽድቁ ነው እንደሚቆጠርላቸው ሃይማኖቱን ለሚያመልኩ ሰዎች ለሚያምኑ እንደዛ ነው እንግዲህ የሚተረጉሙት ይመስለኛል። ፈጣሪ በአጸደ ገነት ነፍሳቸውን ያኑርልን። እድሜ ለኔ። እኔ ባላገባሽ ኖሮ ማን ያገባሽ ነበር? አንተ ቀኪያም ሽማግሌ አንተን ያገባው ጊዜ ነበር እከካሞኝ። የቀረው እድሜ ለኔ እሱ አረኩሽ አንቺ አሮጊት። ዝም በል እባክህ። ምን ይመስላል? ወይ አእምር፣ ወይ አፍር። መቆጫ ሂጂ ወዲያ። ቆይ፣ አንቺ ምንድን ነሽ? ሰው ነሽ? አሁንስ እንዴት እንዳስጠላሽኝ። ቆቅ ነው ያልሽኝ። ይሄን ያህል አስጠልቼሃለሁ?

መስታወቂያ እንደሆነ ቀድማ ትነግረ ነው። እኔ እኮ ከአንድ እስከ አምስት ቁጥር ይዝላቸዋለሁ። አንድ ቁጥር ያገኘ ሰው ከኔ ጋር በጣም

ተገላቢጦች ነው። እህታችን እኮ ምርጫው እኮ ያንቺ እንደሆነ ነው የሚያሳየው። እንዴ ምን ሆነች ነው እንዴ ከእሱ ጋር ማደር እፈልጋለሁ አልፈልገም ብለች አሸኘው ረላሽ ልጅቷ ሴተኛ ዳሪ እንደሆነች ውዷ ባዛ አያውቅም። አባሻውል አስመራው ሴተኛ ዳሪዎች የሚበዙበት ሰፈር ነው። ልጅቷ ከሴተኛ ዳሪዎቹ መሀል አንዷ ናት። ብዙ ወንዶች በደጃፏ ቢያልፉ ልቧን ያንበረከካት ባዛይ የተባለ መልከ መልካም ጎብል ብቻ ነው የሽሽግ ፍቅረኛዋ የግሏ ጣጣ ነው ባዛይ ግን አንድ ከባድ ነገር አለ ልጅቷ ሴተኛ ዳሪ እንደሆነች ውዷ ባዛይ አያውቅም። ለዛም ነው ዛሬ ማንም በማያያቸው ለአይን ያዝ በሚያደርግበት ሰዓት ካባሻውል ጨረቃ ስር የቀጠረችው ልክ ከምሽቱ ሀያ ጉዳይ ለሁለት ሲሆን ባባሻውል ሰዓት አቆጣጠር አብሽሞን ተሰዓት

ደግነታቸው የማያባራ ደርባ አባ መቤት ናቸው እና ልጅትም ወይዘሮ ሀናን እራት እንዲሰጧት ቀጠሯዋ፣ እንዳይረፍድባ ድባ ሰዓት እያየች የምትሰጡኝን ስጡኝን አቀማመጥ ይይዛልኝ። ጊዜ ያለ ምክንያት አይደለም። ባዛይ በድብቅ ለማግኘት የወሰነችው ባዛይ መልከ መልካም ነው። እሷ እንደጠበሰችው ከታወቀ የማትቀናባት ጓል አስመራ የለችም። ከተነቃባት ደግሞ ሸርሙጣ መሆኗን ሊያወሩባት ነው፣ ሊነግሩት ነው። ባዛይን ማጣት የማይታሰብ ነው። ባዛይ መዓረ፣ ባዛይ ወደ ውዱ አስቴ ደግሞ ማንም እንዳያት ትፈርታለች። ሚካኤል ታቦቷን አስሬ ትማጸኗለች። ሚካኤሌ የጫካው የበረሃ ትሏለች። የት እንደሆን ክባላውቅም ጠብቀኝ። ለሰዎች ሁሉ አሁን ደስተኛና የተስተካከለ ኑሮ እየኖረች ነው በልልኝ። አደርሃለሁ ከዚህ ሁሉ ጭንቅ ታደገኝ። አሜን፣ አሜን ምን አለ ደሞ እንዴ ተምባክ አረሽ ብበላ ትላለች። ደሞ በቁጭት መልሳ መላልሳ የኔ ምስኪን ጓላስ መሬት ከሌይ በዓል ዱር በረኻ ሓል ወዲ አብደል ኻሊኻ ንስብዋ ድምለ አደረኻ የኤርትራና የኢትዮጵያ ልዩነት ነገር በእናታቸው ነገር ነው። የምሬ ነው። ለምን እንደዛ እንዳልኳችሁ ታውቃላችሁ? እዚህ ሀገር ያለው በሙሉ እዛ ያለ በጣም ይናፍቀኛል። ሆና ኤርትራ ሄጄ የማላውቅ ወይም ማለት ግን በቃ የሆነ ዝም ብሎ አለ አደለም፣ የሆነ ካልቸሮች ስታዩ አሁን እንደዚህ አይነት ነገሮችን ስትሰሙ የሆነ በቃ የሆነ ሀገራችሁ ተገንጥሎ ጣ ፖለቲካ ደሞ ያ ይቀርብል ደስ የሚል ነገር አለው ለማለት ነው እንጂ ከሌላ አንግል ለማውራት አይደለም፣ እንደዛ ተረዱኝ። አይነት ሾርት ሙቪ ሰርች የነበረ ከዚህ ቪዲዮ በፊት የአስራ ሁለት ደቂቃ አካባቢ ሙቪ ነው። አጠር ያለች የሆነች መልዕክት ለማስተላለፍ ነው። አንዳንድ ሴቶች ብዙ ጊዜ ጅንጀና ላይ አንደኛ ናቸው። ለብቻቸው ቁጭ ብሎ ስልክ ሲያወሩ ከወንድ ጋር በጣም በቃ የሆነ ሜት ውስጥ ሆኖ ነው የሚያወሩት። እና ጀስት አልጋ ላይ ከተወጣ በኋላ ፐርፐዝ ሊ ነው ሴቶች ግንኙነት የሚያደርጉት የአልጋ ጨዋታ የሚያደርጉት። እና መደፈር አልጋ ላይ ብቻ አይደለም፣ እና ቀይ መስመር ወንድና ሴት መካከል አለ የሚለውን መልዕክት ለማስተላለፍ ነበረ የሰራሁት። ያው ብዙ ሰው አልቲ ቡልቲ ስለሚወድ ያው ይህም ቪዲዮ ቪው ታያላችሁ። አሁን የባለፈው ቪዲዮ ይህም ቪዲዮ እስከምሰራበት ድረስ ሶስት መቶ ምናምን ቪው ነው ያለው እና ይህን ቪዲዮ ደግሞ ታያላችሁ። ተማሪ ነገር ነው በእርግጥ ያው ነውር ነው ምናምን አበሬያት የሰራዋት ልጅ ማን እንደሆነችም በእርግጥ አንዳንድ ሰው አላወቀም። በውስጥም ያወራችሁን ሰዎች አላችሁ። እኒዌስ ጥሩ ነገር ለማየት ሞክሩ። በጣም ጥሩ ጥሩ ነገር ብታዩ ሰዎች ጥሩ ለመስራት ይበረታታሉ ብዬ አስባለሁ። እና ባት የባለፈው እንኳ ተሰርተዋል። ዝም ብሎ ነው ተሰርተዋል አይባልም። በጣም ምርጥ ምርጥ ቪዲዮ አራት የአርባ ምናምን ሙቪዎች ሰርች ያለው እና ለመልቀቅ ሞራል አጣ። እውነት ለመናገር እስ ይህንንም ላይክ አድርጉ። እዚህ ፊልም ስሪ፣ ፊልም ስሪ ትሉኛላችሁ ማለት ነው። ካስተደርገ ተጠርቼ ሄድኩኝ ማለት ነው። ከዛ ከና ተሰጠኝና ስክሪፕት ተብሎ ማናየ ማነው ስም ራሱ የመረጡልኝ ስም ራሱ ሴትየቷ ራሱ ማንጡ ላይ ነው፣ ማንጡ ላይ ብለው እሺ ብዬ አስቁጡ፣ እሺ ስሪ፣ ገባን እንደገባን፣ ሳሚው ማንን እሱን ነው እንዴት ፊልሙ ሳይጀምር ከተሳሳምንት ሲያቅልቅ ሌላ ታሪክ ነው። ዳይሬክተር የምትባሉት ሰዎች ግን ማለት ነው አብሮ የሚሰጣችሁ ጩኸት የሚባል ኬሚካል አለ ከዛ ሳሚው ሲጨመር ኢትዮጵያ ፊልም ኢንዱስትሪ ውስጥ ሰው ሊሳ ሳም ሲል የሚደውል ሰው አለ አለ። እሺ እሺ፣ ደውሉ አልኩኝ። እንዲህ አረ፣ አረ፣ ልንገላጨጭ ነው እንዲህ አደውልም እንዴ? ደውል አንተ፣ ያፍንጫ ክጸጉር እየነካኝ ነው አረ እንዴ ኔትወርክ የሚብለው ነው። ሚስ ኮል ሚ ባክ እንዴ አደውልም እንዴ እንዴ በቃ እንደውም እንደዚያ ነገር እንዴ ግርፒ ምን ማንን ነው ወይ አሉ አሉ አይደል እንዴ በኤአይ ይሁንልኝ ነው ወይ በኤአይ ይሁንልኝ ማለት ለሰውም ለሰውም ኤ አይ ነው የሳሙኩት ብዬ ምንም ሰው ምንትነል እንደፈለግኩ መገላጨጭም ይችላሉ። ችግር የለውም። ሌላም ቢሆን ኤ አይ ነው ላለው ሌላም ቢሆን እንዲሁን አንተ ምን ነው እንዴ እንዴ ምንረት ካራክተር ነው። ረጥ ሞት አይደለም። በነገራችን ላይ ተጽዕኖ ያሳድራል አያሳድርም? እንደዚህ አይነት ሙቪ መስራት ያሳድራል። ባልና ሚስት ያልሆኑ እንደዚህ አይነት ኮንታክት ውስጥ ከገቡ እኔ አስታውሳለሁ፣ ቃርዛ ይለን ወደ ደብረዘይት ምናምን የፍቅር ሙቪ ነው፣ እና ቷል ሙቪውን ለነገራችሁም አልፈልግም። ካያቸውም ሰዎች እንግዲህ ከዛ መጥቀስ አያስፈልግም። እና ጀስት መሳሳም ነበረበት ከንፈር ብቻ አፋቸውን ከፍቱ ተሳሳሙ እና ስሎ ሞሽን እናደርጋለን በኤዲት ጊዜ ምናምን ተባባሉ። የኤዲቲንግ ሙያ ላይ ለመጠቀም ተመስጠ አብሮ አደሩ እግዚአብሔር ነው የሚላቸው እና ተጽዕኖ ያሳድራል ከባድ። እና የትና የትና ሰለሞን ቡጋልን ስታስቡ ደግሞ ኖርማል ነበረ ሙቪ መስራት የተለያየ ላይፍ እየኖሩ ነው። ሞት እንደሆነ አይቀርም። አሰፋ የአስክሬን ሳጥን መሸጫ የአስክሬን ሳጥኖቻችን ምን ነው በሞት በሞት ያሰኛል። አንድ እርምጃ ቀዳሚው አሰፋ የአስክሬን ሳጥን መሸጫ። ዋይፋይ የጠገጥ ሳጥን ይዞ ሲመጣ እንኳን ደስ አላችሁ እያለ ነው። ታዲያ አዲስ ዓመትን አስመልክተን የዋጋ ቅነት በማድረጋችን የእድሉ ተጠቃሚ ይሁኑ። እርሶ ሞቶትን አፋጥነው። ይኸው በመሀል አዲስ አበባ ከተማ ላይ በጅማ በደሴ በሐዋሳ እንዲሁም በተለያዩ ክፍለ ሀገሮች ላይ ቅርንጫፎቻችን እየበዙ ነው። አሰፋ የአስክሬን ሳጥን መሸጫ። ታዲያ በእርሶ ቀብር ላይ ማስመሰል አይቻልም። ማንቀበረኝ አልቀበረኝ፣ ማን አለቀሰ ማን አላለቀሰ ብለው እንዳይጨነቁ፣ ከላይ ባሉት መረጃዎች በዋይፋዩ እዛው ከምድር በታች መረጃዎች ይደርስዎታል። እንኳን ደስ አለዎት። አሰፋ የአስክሬን ሳጥን ቢዝነስ ብዙ ጊዜ የሚያስቀኝ በቃ የሬሳ ሳጥን የሚሸጡ ሰዎች ናቸው። ከሰው ሞት የሚያተርፉት እነሱና የመሬት የሚቆፍሩ ናቸው። በቃ ከዛ ውጭ ማንም አትራፊ አይደለም። እና ገና ለገና ሰው ይሞታል ብሎ ሬሳ ሳጥን አሰርቶ እንትን ለእኔ ስንት ላሰራ ምናምን ያለ ሞተው ሰው ቁጥር ራሱ ያቁ ይሆን እ ከምን አንጻር እንደሚያሰሩ በተለይ እንደ ቪዲዮ ኤክስፒሪየንስ ቢደረግና ከምን አገል ነው እንደዚህ የምታዙት ምናምን ብዬ ብጠይቃቸው ደስ ይለኛል። ይ ሰሙ ይሞታል ሰሙ በሽታ ገብቷል ይሉ ይሆን ወይስ ምን ይሉ ይሆን? ቲክቶክ ላይ ማለት ነው ምናምን አድርጌ ምናምን መነጋገሪያ ከመሆንባችሁ ማለት ነው። ስለዚህ አይን መስራት ትችላላችሁ። ስለዚህ አፍንጫ መስራት ትችላላችሁ። እነዚህም ጥርሶች አሉላችሁ አራዶች ነን። አ አስበያለው። አራዶች ነን የጄንደር ፕሮፋይል አለን። አራዶች ነን የፊቢ ስሜ ሎኒ ላስቲኪንግ ነው

ያስተካከል በቃ፣ አይፎንን ሽጪ፣ እንትኑን እንጨቱን እገዛለሁ። የሚጠቅም ከሆነ አይፎን ይሰጣለሁ። ይጠቅማል አሉ አርባ ቀን የተጸለየበት። ኧረ ተው። ዘይት እንጨት ምናምን፣ ፀጉር የፈረስ ጭራ ምናምን ተጸለዩበታል ብላችሁ የሚሸጡ ሰው ተመራቂዎች ተማሪዎች ከመቀመጫችሁ ውስጥ ንቁም ንቁም፣ እንመረቅ። ትምህርት ክፍል ትቀለዳለች እንዴ? ተመራቂ ተማሪዎች መመረቃችሁን ለማብሰር መነሳንሳችሁን ከቀኝ ወደ ግራ እንድታዞሩ በአክብሮት እጠይቃለሁ። ቤቴቸሁ ለባንመረቅ ይሻለናል። እውነት ትክክለኛ ሰው ሊያስመርቀን ይገባል። ባይነኝ እና አረ አረ አረ ይቺ ሀገር ምንድን ነው? ልብስ አትይዥም? እባክህ እያስተካከልኩኝ ያለው እንድ ያልመጣብኝም። ባክሽ ችግር የለውም። ስሚኝ ግን ቶሎ ከዚህ ከተማ ካልወጣን ዋንድን ይበላን። በቃ ግን ከዚህ ከተማ ይዘህ የምትጠፋው ስንክ ማለት ነው? ካንተ ጋር ያለው እንዴ፣ ምን ያስፈራኛል? እሺ በሊሳ ክፈልና ነው እንጣ። በቃ እንዴ፣ ክፈል ማለት ብራለሽም እንዴ? ነው ምን ሆነህ ነው? የቡና መጥጫ እንኳን ሳይኖረና ከቤት እንጣ ያልክስ ስትፎክሬ ነበር ባክሽ። ኖርማል ነው። ዋናው ያ ፍሩሩ ወንድምሽን ማምለጣችን ነው። አይደል መጣላችሁ? እኔ ምላ ሴቶች ባለትዳር ነው የምትሉ ማለት ነው የኔ ባል ትዳሩን አክባሪ ኔ ባል ጣብጫዋን ኔ ባል ቤቱን አክባሪ ነው የምት ታይ እንጂ ሌላ የለሽ ቅዘና የኔ ባል የሚባል የለም። ባል የጋራችን፣ አንቺ ባል ኔም ባል ነው የሁላችንም። እንዲ ነው እንጂ ፍትሐዊነት እንዲ ነው እንጂ ተካፍሎ መብላት ወይኔ የምን መንገድ የምን ባልነስ መንገብገብ ነው እንዴ? በቃ ተሳስቦ ተፈቃቅዶ። እስቲ ሄድ ያቺን ዋጋ እንዴ በድላሃት አልኩም ነው ትንሽ እንኳን እኮ የቅናት ስሜት ምናምን ከተሰማን ማለት ሮጥ ብለን ንሳችን ግብት ኬት ያመጣሁት ንፉግነት ነው እንደዚህ የነጻባይ ኬት ያመጣሁት ብሎ ብሎ ንሳ ግብት ብሎ ራስን ማጽዳት ያስፈልጋል። እራሽ የምን ራሴ ባል ነው ብሎ እማን ሰማ የለም? የኔ መቤት፣ ቆይ እኔ የምለው ምን ጎዝ ነው ሰውያችሁ? አይናገርም ሙዩት እያደረጋችሁት ነው። በየቦታው የምትቀባበሉት ምን እያደረጋችሁት ነው? ሰውየው እንደዚህ በአግባቡ የምትጠቀሙበት መናገር እንዳይችል ምን አደርጋችሁት ነው? ዘንድሮ ለጉድን የፈጠረን ገና ጉድ እንሰማለን። ጉዱ ይቀጥላል እንደቀጠለ ነው። የኔም ዩቲዩብ ቻናል እየገሰገሰ ነው። ስለዚህ ሰብስክራይብ አድርጎት ፍቅር ስጡት፣ ይህንን ቻናል ፍቅር ስጡት። ኮፒ ሊንክ አድርጎት ምናምን ምናምን፣ መቶ ሺ ልንገባ ነው። እናሳብደው ይመቻል። ባሌ ጋራ ነው ምናምን የምትሉ ሰዎች ግን አደግዙ። የምሬ ነው ምላቸው። እንዴ አይባልም እንደዚህ በቃ። ላይክ ነው የሚደረጉ ሰብስክራይብ ይደረጋል። እዛን ቻናል ማሳደግ ነው አላማችን እንጂ ስለባለ ምናውራበት ምናፈቀሽ ምናፈቀኝ እናፍቃል ሁሉ ነገር የስራ በተለይ አብሮነታችን ከምንም በላይ ልቤ ውስጥ የማይጠፋው ግን አስፋው መሸሻ ነው። ከኢቢኤስ የሚናፍቀኝ አንድ ትልቁ ዋርካ ሰው አስፋው መሸሻ ነው። ሁሉም ያው እንደ ደረጃው ሁሉ ነገር መልካም ቢሆኑም የእሱን ያህል ውስጤ ልቤ ውስጥ ግን የሚቃጠል ናፍቆት የለም ማለሻችሁ። አስፍዬ በጣም ናፍቆኛል፣ ወደዋለሁ። አመሰግናለሁ። ኢቢያስ ለቀቅ ያለው እኮ ያልሰማችሁ አራት ሜሴጃያቸ ነው። ኢቢያስ ለቀቅ ሸይ ቆዩ ከለቀኩኝ የራሴ ዩትዩብ ቻናል ከፍቻለሁኝ። አባይ ቴሌቪዥን ጋር ደግሞ በሁለት ሰዓት የአየር ሰዓት የሚተላለፍ ፕሮግራም አለኝ። እና ይሄኔ ዩቱብ ነው ሰብስክራይብ አድርግ። አስፍቲ በባለፈው ተናገር የነበረ እና እየሳክ የተናገርከውን የአስፍቲ ምናምን የሚል ኮመንት ላይ ያለው እግዚአብሔር ነው የምላችሁ፣ ከምሬ ሁሌም ከውስጥ የማይጠፋው ሰው ቢኖር አስፋው መሻ፣ በጣም ነው የምወደው። በጣም የብዙ ሰው ልብ ውስጥ መቀመጥ ከሚችሉት መካከል አንደኛው ነው ብዬ አስባለሁ። ጠባር እንደርስላል። ደብረ ዘይት እንገኛለን ከትንሽ ሰዓታት በፊት ረጻችን እንደሚጀመር የተነገረን ሲሆን እስከዛው ግን በረፍት እናሳልፈዋለን። የዕለቱ የአየር ሁኔታ ከ13 ዲግሪ ሴልሲየስ እስከ 17 የሚገመት ሲሆን ሞቃታማነት ያየለበት ነፋሻማነት ያልተለየው

እዚህች ምድር ላይ ስንት ጨረቃ እንዳለ ታውቂያለሽ? አንድ ነዋ። ተሳስሻ፣ ሁለት ጨረቃ ናቸው። አንደኛዋ ማታ ማታ የምትጠልቅ ሁለተኛዋስ፣ ሁለተኛዋ ደግሞ እማትጠልቋ ጨረቃ አንቺ ነሽ። እረ እያሽኮረመምከኝ ነው። እኔ የምልሽ ለምን አብረን ወንጀል አንሰራ? ምን አይነት ወንጀል? እኔ ያንቺን ለብሰ አርቃለሁ አንቺ ደግሞ የኔ። ለምን ሆድ ያዝ የሚያደርግ ምግብ አትጋብዘኝም? የዘጠኝ ወር ላድርግልሽ? ህገ ሳይፈልጉም ሆዳቸውን በምግብ መሙላት ነው እንጂ አለን። እንግዲህ ወንድማችን፣ እውነት ነው ወይ ሴቶች እንደዚህ ናቸው? የሚቆላ ነገር ጥቀስ ፈጪ እቺ አርቲስት ደግሞ ባለ መረጃ ማለት ነው። ለጊዜው ስም አልጠቅስም፣ ግን ቀኑ ከደረሰና የማይቆም ከሆነ ይሄን ነገር ለማጋለጥ ያሉ ጠንቋይ ቤት ተሄዶ ያ ጠንቋይ እቺን አርቲስት ካላጠፋሽ ያንቺ ከእሷ በታች ሆነች ነው የምትቀር ተብሎ ስለተነገራት ነው የሆላ በማህበራዊ ሚዲያ ላይ ዘመቻ ያስከፈተችባት። ሌላ ከጀርባ ያለውን ነገር አላውቅም፣ ግን በዚህ ምን ያክል ጠንቋይ ቤት ድረስ ይሄዱ? እርስ በርሳቸው እንደሚወነጃጀሉ አንዱ አንዱን ለማጥፋት ምን እንደሚያደርግ ይሄ ማሳያው ናቸዋል። ስለዚህ አሁንም ሜላት ቀለም ወርቅ ላይ የተከፈተባት ዘመቻ ከዚህ የተለየ አይደለም። ጠንቋዩ እቺን አርቲስት ሜላትን ካላጠፋሽ ወይም ደግሞ እሷ እስካለች ድረስ አንቺ በርተሽ ፈታኝ ስላላት ብቻ በማህበራዊ ሚዲያ ከፍተኛ ገንዘብ በመመደብ እያሰደበቻት ትገኛለች። አሁን ይሄ የመድረኩ ጉዳይ ያለባበሱ ጉዳይ ምናምን ሰው ተቀባይነት አላገኘም። ይሄ የተሰጥንት የስም ማጥፋቱ የተደረገው ዘመቻ በጠቅላላ ይሄ ሰ ድረስ ሲቀደሙ፣ አሁን ደግሞ ያመጡት ምንድነው የሜላት አባት ቄስ ናቸውእና እንዴት የቄስ ልጅ ሆና ትዘፍናለች፣ አባቷን አቧረደች ምናምና የሚሉ የተለያዩ ኮመንቶች ነበሮች እየተለቀቁ ነው። ዛሬ እነዚሁ በተከፈላቸው የማህበራዊ ሚዲያ ሰዎች አማካኝነት እንደገና ከሃይማኖት ጋር ለማያያዝ እና ልጅቷን ለመስበር የሚደረገው ነገር እጅግ አሳፋሪ ነው እና እባክሽን፣ ይሄንን ከፍለሽ እያደረግሽ ያለሽው ልጅ ወይም አርቲስት አቁሚ። አለበለዚያ ግን ብዙ ማስረጃዎች እና ብዙ መረጃዎች አሉ እነሱን ለህዝብ ይፋ ማድረጋችን አይቀርም። ሀገራችን ላይ ቡድን ምናምን የሆነ ነገር ተነጋግሮ ቪዲዮ መስራት ሚዲያ ላይ እንዳለ በጣም እናውቃለን። በተለይ ሚዲያ ላይ ያለን እና ዩቲዩብ የምንሰራ ሰዎች እናውቃለን። ነገር ግን አንዳንድ ጊዜ ሜላትን ጠንቋይ ቤት ሂዳ እንደዚህ ያደረገች ምናም የሚባለው ያለማስረጃ ማውራት፣ እኔ እሷ ተናግራዊ ሁሉ መረጃው ኬት እንደመጣ አላውቅም። ሲቀጥል ደግሞ በቃ ሁሉም እኮ ይየ ራሱን ፐርፎርም ያደርጋል ራሱን እንጀራ ይበላል ፈጣሪ የሰጠውን እንጂ ሜላት ስለበለጠች ከአንዷ እሷን ወደታች ለማድረግ የሚሄድም ሰው አካል ካለ ልክ አይደለም። ግን አዲስ ወሬ ለመፍጠር ምናምንም ይመስላል ነገር እየሆና ተው፣ ኒውትራል ብንሆን ጥሩ ነው። ሚዲያ ላይ ያለን ሰዎች በጣም ኒውትራል መሆን ኢትዮጵያን እኮ በጣም ከጦርነት የበለጠ እያበላሽ ያለው ሚዲያ ነው የሚመስለኝ። ለምን የሌለው መሳሪያ ማለት ይቻላል። እና የሆነ ታርጌት ያለው አይነት ነገር ስራ የሚሰሩ ይበዛሉ። አብዛኛው ጊዜ ደግሞ ጨዋው ነው ስራቸውን የሚሰሩ ሰዎች ደግሞ በጣም አሉ፣ በጣት የሚቆጠሩ ጥቂት ናቸው። እና ጥሩ ነገር ያምጣላቸው። ለሙዚቀኞች፣ ሁሉም የየራሱን እንጀራ ስራ እንዲበላ የየራሱን አሰርቶ እንዲያገኝ ያው እንመኛለን። ከዛ ውጭ

እችልጅ በነገራችን ላይ ሁላችሁ ቃላቱን ሚዩት አድርጌ ነው እንጂ ብትሰሙ በጣም ከባድ ዊርድ የሆነ ቃላት ሰዎች። የዛሬ ቪዲዮቻችን እነዚህን ይመስሉ ነበረ። ዘናፈታ እንዳላችሁ ቁም ነገሮች እንዳገኛችሁ በተስፋ አድርጋለሁ። በቀጣይ በምርጥ በተሻለ ቪዲዮ ያገኛችኋለሁ። ግን የዛሬን ቪዲዮ ላይክ ማድረጋችሁን እርግጠኛ ሁኑ። ሀሳብ አስተያየቶቻችሁን ኮመንት መስጫው ላይ በተመቻችሁ መልቀመ ትችላላችሁ። የባለፈው የሾርት ሙቪ ብዬ የሰራሁት ከምን አንግል እንደሰራው ነገርያችኋለሁ። ኮመንት ላይ ማየት ትችላላችሁ። የመጀመሪያ ኮመንት ላይ ፒን አድርጌዋለሁ። ቀጣይ በተሻለ ቪዲዮ እንገናኛለን። ይመቻችሁ። ፒስ